አንቺ ለማግኘት መጣሽ። ተናነሽ ልጅ ሁሉ ሰላም ይመስገን። ከሪስፋ ውስጥ ትቀመጣለህ። አልቀመጥም። የሆነ ነገር ለአውጋሽ እኮ ነው የመጣሁት? ምን ታውጋኝ። ውጭ በላ ውሃ ላምጣልህ። ተመልሰህ እቃ ትገዛለህ ዛሬ። አይ ዛሬ ስቃ አልገዛም? አረ ጨራ ዛሬ ሌላ ነው። ምን ብዬለኝ ገርሽ እህቴዋ፣ ችግር አለ እንዲ። ችግርም አይደለም አሃ ሰው አብሮም ቆይቶ ሞት ሊያዩ የለ። ስለዚህ ፀሐይዋ፣ እኔ ልሄድ ነው ወደ አዲስ አበባ። አዎ አትቆይ? አዎ ስራ አለብኝ። እውነት ትንሽ ጊዜ ቆይታ ተጫውታ ማትሄድ? ፀሐይዋ፣ እኔም ባሌ ደስ ይለኝ ነበር፣ ከአንቺ ባሌ ለይ መሄድ አለብኝ። ምን አለ እንዴ! እንዴ ምን የሚያስቸኩል ነገር ብዙ ቆየው። ፀሐይዋ እዚህም የቆየሁት አንቺን ስላገኘው ስለነበረ ነው። ምንም ማድረግ አልችልም። ነው ትናፍቂኛለሽ። ነው ነይቅሽ ምን ስነብታለሽ። ትንሽ ቆይተ ትሄዳለች። ነይቅሽ አሳልፈናል የማይረሱ የደስታ ጊዜ፣ አዲስ ሆነብኝ ወደው መለየት፣ ክፉት ከዚህ ማናለኝ ያላንተ ብቻ ይነነኝ ኮ ሰላም፣ የይሳቅ ያቆብ ዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ። ዛሬ እንግዲህ በጣም ያሳዝነን እስከዛሬ አብረን የቆየነው እኔ ጠንበለሊቷ ነው የምባለው በሉ ጠንበለሉ ጠንበለሉ፣ እና ፀሐይዋ ፀሐይ የመሰለች ልጅ ልንለያየ ነው። ያው ምንም ማድረግ አይቻልም። እኔም ከቄ ወጥቼ ወደ ሀገሬ ሊሄድ ነው። ስለዚህ እሷን ለማግኘት ወደ ቤቷ እየሄድኩ ነው። የእሷ ትንሽ ከከተማው ካለንበት ከተማ ትንሽ ወደ ገጠር ያው ይሄዳል። ታውቃላችሁ፣ የሚፈጠረውን እና ያለን ሰ ዛሬ ፀሐይ በጣም ይሞቃል። በነገራችን ላይ ዛሬ ዛሬ እያልኩኝ ጨረስኩት እንጂ ሁሉም በጣም ሞቅ ያለ ፀሐይ ነው ያለው ፀሐዩ ከባድ ፀሐይ ነው ያለው። ለማንኛውም በጣም አዝኛ ያለው ዛሬ፣ የእውነት እናንተም እንደምትከፉ እርግጠኛ ነኝ። ፀሐይቷን ያው እናንተም ወዳችኋታል መቼም፣ አይደለም እቺ። ጠንበለል ጠንበለል አትባልም። ለካ ለወንድ ነው ጠንበለል የሚባለው። ለማንኛውም ዛሬ ጨልሟል ነው ማለት ነው። ፀሐዬ ከሌለች ማድረግ አይቻልም። እሷን እጀ ይሰናበታት እንግዲህ ፊሊንጓን በደንብ መግለጽ አትችልም። ፀሐይ አይናፋርም እንደመሆኑ አመጣን ማለት ነው። እጄ ሰናበታት አለው ወንድሞቿን በጣም በጣም ነው የማመሰግነው። ከዛ በኋላ ከኔ ጋር በደንብ ተቀራርበዋሉ። ቪዲዮ ላይ ብዙ አላስገባቸውም። ብዙ ሻይ ቡና ስንል ነበረ ከተማው ላይ ያው ከተማ ስለሆኑ እነሱ ጋር ከእሷ ይልቅ ከእነሱ ጋር የመገናኘት እድል ብዙ ነበረ። ከእነሱ ጋር ዘና ፈታ አድርገውኛል። በጣም ነው የማመሰግነው። የፀሐዬ ወንድሞች ሁላችሁ ሁላችሁም በጣም ነው የማመሰግነው። የእውነት ለአንድ ቀን ለሁለት ቀን አንድ ቀን አርባርጧችሁ ለሁለተኛው ቀን ደግሞ እነዛ ብታሰቃዩኝ ያው ምንም ማድረግ አይቻልም። የስቃይ ሀገር ናትች የምንኖርባት ዓለም ስለዚህ እሱ ነው ትክክለኛውን የስቃይ ሀገር ነው ያሳያችሁኝ ወደዛ ይከብዳል ስንመጣ ያለነው ቁልቁለት ነበረ ስንሄድ፣ ስንመለስ ግን ዳገት ነው የሚሆንብን። ትንሽ ሰዓት ይፈጅብናል። እንግዲህ ተስፋ እናደርጋለን ስንመለስም ደግሞ ጎማ እንደማይፈነዳብን ባለሙሉ ተስፋ ነን። ትላንት ነበር ልንመለስ የነበረው። መንገድ ሰላም ላይሆን ይችላል ተብሎ፣ ሶሪ መንገድ ሰላም ላይሆን ይችላል ተብሎ ከአስራ አንድ ሰዓት በኋላ ማለት ማይቻልበት ቦታው ስላሉ ድንገት እንኳን ጎማ ፈንድቶብን በጊዜ እንኳን ብንነሳ ጎማ ፈንድቶብን የተለያየ ነገር አስቸግሮን ምናምን ሰዓቱን መንገዳችን በልቶት እዛ አካባቢ ብንደርስ ማለፍ ስለማንችል አንድ ቀን ዌስት አድርገን ነው አሳልፈን የመጣ ነው ማለት ነው። ምንም ማድረግ አይቻልም። ግን በማሳለፋችን ደስ ብሎናል። ከዚህም በላይ አንድ ወር ብቆይና ከፀሐዬ ጋር ብዙ ብግባባ ደስ ይለኝ ነበረ። ብዙ ብግባባ ደስ ይለኝ ነበረ። ግን አልሆነም። ያው መለያየት፣ ክፉ መለያየት ሞት ነው። ተተዋደደ ሰው ብዙ ዘፈን ላይ ሹዝ ብሬድ ነኝ ብዙም አይደለሁ። ለማንኛውም አስቸጋሪ መንገድ ነው። እዚች ጋ ያለው ትንሽ ወጣ ገባ ያለ እንትን ነው። እችን ካለፍኩ በኋላ ባወራችሁ ደስ ይለኛል። እንደ ሀሳብ ማለት ነው። እሺ መንገዱ እዚህ አካባቢ ትንሽ ጎርጓዳ ጎባጣ ምናምን ነገር ነው። አባጣ ጎርባጣ ነው የሚባለው። እንደዚህ አይነት ነገር ነው። ጎማ ከፈነዳች ምንም ማድረግ አንችልም። ያኛውን በሌላ መኪና አሰርተን ባለፈው የፈነዳ በነገራችን ላይ እዛ ሄደንም አላሰራ ነው ስንፈናዬን። በዚህ አጋጣሚ ማየት ትችላላችሁ። አንድ የፈነዳው ጎማ አልተሰራም ተቀምጧል። ስለዚህ ሌላው ቢፈነዳብን ተለዋጭ ጎማ ማለት ነው። በባጃጅ ምናምን ሄደን አሰርተን ነው የምንመጣው ማለት ነው። ወይ ሌላ መኪና ይዘን መንገድ ላይ አስቁመን። ለማንኛውም ውዶቼ መልካም ጉዞ ተመኙልኝ። ፀሐይን ለማግኘት ወደ ቤቷ እያቀናሁኝ ነው። ምን እንደምትለን እንግዲህ ደርሰን እንሰማለን። የተወሰነ ኪሎ ሜትር ነው የሚባለው ሜትር ነው የሚባለው የተወሰነ የተወሰነ ኪሎ ሜትር ነው የቀረን በነገራችን ላይ በጣም ደስ የሚል ጊዜ ነበር ያሳለፍነው። የእውነት በቃ ፀሐይም ደስ ትላለች። የክፍለ ሀገር ሰው በጣም ደስ ይላል። ከልነግራችሁ አልችልም። ይኸው ባህር ዛፍ ባህር ዛፍ ይሁት ይሁት። በእናታችሁ ትልቅ ግቢ ቢኖራችሁ ከተማ ላይ በቃ እንደዚህ አይነት ባህር ዛፍ ነው በቃ ማንጎ አቮካዶ ፓፓያ። ፀሐዬ ጋር ደርሰናል ስትናገር ራሱ ደስ መልካም ጊዜ ተመኙልኝ። ፀሐይ ጋ ደርሰናል። እሷን ሰላም ከማለታችን በፊት ሁላችሁም ሰብስክራይብ በማድረግ የቤተሰብ ያልሆናችሁ ቤተሰብ ሆናችሁ ብትቀላቀሉ እንጠይቃለን፣ እንወዳችኋለን። ፀሐየን እናናግራለን። ደርሰናል እንዴት ነህ ደህና ነህ ፀሐይ ያለች እንዴ የለችም የለችም አ የት ሄደች ትወስደኛለህ ናሽ ና ግባ ወዳጅ እንዴት ነህ ደህና ነህ ፈታ በልሽ አሁን ሳላገኛት ኬርፊን ግን የእውነት በጣም እኔም የሚደብረኛል እሷን በጣም ነው የምትከፋብኝ የእውነት ቢያንስ እንኳን አግኝቻት ሄዳለብኝ ቢያንስ ቢያንስ እንኳን ሰላም ብያት ሄዳለብኝ በርግጥ ባላገኛትም ስልኬን ለወንድሞቿ ሰጥቻችኋለሁ። እዛም ሲመጡ እንገናኛለን። ወደ ከተማም አንዳንዴ መምጣታቸው ስለማይቀር ሲመጡ እንገናኛለን ብዬ ስልኬን ሰጥቻችኋለሁ። በዛ መደወል ይችላሉ ብዬ እገምታለሁ። ከጠፋሁባቸው ዛሬ እንኳን ካላገኘዋት ማለት ነው እዛ አጎቷ ቤት። ለማንኛውም እንግዲህ መልካም ጉዞ እንዲሆንልኝ ሁላችሁ ምትንበሉ። ካገኘዋት ደስ ይለኛል። አንድ ያቅፊያት በመለስ ደስ ይለኛል መገናኘት ነው ፍቅር የሚያወጣው የሚባለው ነገር ታቁታላችሁ። የእውነት ምን የመሰለች እህት እንደሆነች አያችኋት። በፊትም ነበር ምለው የክፍለ ሀገር ሰው በጣም በቃ ደስ ይለኛል ነበር። በጣም የእውነት በጣም ደስ የምትል ልጅ ናት። ዛሬ በጣም ስለደበረኝ ብዙ ማውራውም ነገር ደስ አይለም። ማለት አስደብሬያቸዋለሁ፣ እርግጠኛ ነኝ። ደህና ነገር እያወራውላችሁ አይደለም። ምንም ማድረግ አይቻልም። በቃ በዛ ላይ የወጣንበት ፀሐይ ደግሞ በጣም በቃ ክርር ያለ ፀሐይ ላይ ነው ያለ፣ አያችሁ፣ ከላይ አናት ላይ በሚሆንበት ሰዓት ላይ ነው የወጣነ፣ ከባድ ፀሐይ ላይ ነው ያለ። በዝግታ እንዱ ይላል። እዚህ ጋር ደግሞ በቃ እንግዲህ ሳገኛት ደግሞ አብረን እናወራታለን። ሰላም፣ ሰላም ውድ የይሳቅ ያዕቆብ ቤተሰቦች እንግዲህ ዛሬ ከክፍለ ሀገር ወደ አዲስ አበባ ልመለስ ነው። አይኔን የሚያስጨፍለኝ እንግዲህ ፀሐዩ ነው። ፀሐዩ በጣም ከባድ ነው ያለበት ሁኔታ። ስለዚህ ያው ክፍለ ሀገር መጥቼ አንድ እንቁ የሆነች እህቴን አግኝቻለሁ። ያው ሁላችሁም እንደምታውቁት ማናት? እስቲ በአንድ ስም እስቲ ኮመንት ላይ ጥሯት፣ ፀሐይዋ ፀሐይዋን አግኝቻለሁ። እንግዲህ ፀሐይዋ ፀሐይዋም እዚህም አለች እሷም አለች። ዛሬ ቤቷ ሄጄ ነበረ ልሰናበታት ሳላገኛት ተመልሻለሁ። የለችም። ሳላገኛት በመሄዴ በጣም ደብሮኝ ነበር ምናምን፣ ግን እንዳጋጣሚ እዛው ያሉ ልጆች ተባብረውኝ፣ አጎቷ ቤት ታስታውሳላችሁ፣ አጎቴ ቤት ወደ ሀይቅ ዳር ምናምን አካባቢ ነው ያለው። ምናምን ብላይ ነበር የዛኔ። እና እዛናት አሉ እና እንደምንም ለምኜ እንግዲህ ተባብረውኝ እነሱ እዚህ አምጥተውኛል። እስቲ ፈልጋት ብዬ ዋለው አንድ ህፃን ልክ ያለው ወደዛ እስከዛ እስኪ እስከሚያገኛት ከተገኘች ያው፣ እዚህ ካልተገኘች ሳላቅፋት፣ ሳልሰናበታት ወደ ቤት ሊሄድ ነው ማለት ነው። በጣም ነው የሚያሳዝነው። እናንተ ስታስቡት ግን ከፀሐይዋ ጋር መላየት ከባድ መሰለኝ አደለ? እውነት ነው የምላችሁ፣ ከዚህኛው ፀሐይ ዋጋ ብንለያየ ደስ ይለኛል። ይሄኛው በጣም እንትን የሚለው ይቋጓል፣ ነው ምንድን ነው፣ ይኮረኩማል። ፀሐዩ ይኮረኩማል። እነግራችሁ አልችልም። የሆነ ዛሬ ብዙ ማውራት ደብሮኛል፣ ከሷ ጋር በመለየቴ በጣም ደስ የምትል ልጅ፣ የዋ ተጫዋች ቁጣ ራሱ ደስ ሲል፣ ቁጣ ራሱ ደስ ሲል፣ ፀሐይዋ ገና ካሁኑ ናፈቀችኝ። ማለት ምን ብዬ እንደምገልጽላችሁ አላቅም። ምንም ማድረግ አይቻልም። ያው መለያየት ግድ ነው እዚች ዓለም ላይ ትለያያለ። ምንም መቶ አልለያየም እንኳን ብትል የመጨረሻዋ ቀን ሞት መታ ትለያየናለች። ሁላችንም የምንዋደድ የምንፋቀር ጓደኛሞች፣ እህትና ወንድም፣ ወንድምና ወንድም፣ እናትና አባት ሁሉም ይለያያል። መለያየት ክፉ ነው የተባለው ለዛ ነው። አለመገናኘትን የመሰለ ነገር የለም። በጣም ነው መወዳት እንግዲህ መለያየት ከባድ ነው ወይ ነው፣ የቱ ጋር። በጣም አመሰግናለሁ ወንድሜ። መልካም እንግዲህ እንገናኛለን። ተመልሼ ከመጣሁ በጣም ነው ማመሰግናቸው። የሆነ በጣም ተንከባክባችሁኛል። ከዛ ድረስ እዚህ ድረስ አስለፍቻለሁ። በጣም ቴንኪው፣ አመሰግናለሁ። ይኸው እንግዲህ አንተ በዚሁ ትመለሳለህ። መልካም ወንድሜ በጣም ነው የማመሰግናችሁ የእውነት ክበሩልኝ። ቴንክዩ ቻው። በጣም የእውነት የክፍል ሀገር ሰው ጥሩ ነው። እንትን ነው ይሄው፣ ከዛ ድረስ ነው መቶ እንግዲህ ተንከባክቦ እዚህ ያደረሰኝ። ያው እዛ ውስጥ ናት ተባለች የእኔ እናት። ሁሌ ከከብቶቿ ጋር ናት። በቃ ስራ ነው ምንም በቃ። ይሄ ቦሌ ሀያ ሁለት ምን ምናምን መሄድ የለም። በቃ ሁሌ ስራ ነው። አይተዋ በዚህ ውበቷ ከተማ ሆና ሊሆን አሰባችሁ ጉድ! በጣም እኮ ነው ደስ ቢለው። ይኸው አትበናታችሁም፣ ጉድ ያዥ እንጂ

ደህና ነሽ? ከብቶች እያበላሽ ነው? ደግሞ ሲያምሩ ያሉ ከብቶች። እንዴት መጣ? በነገራችን ላይ የሰፈሮችሽ ልጆች የከተሜው ልጅ እንዳለ ሁሉ ጥሩ ነው። እዚህ ድረስ? አረ ችግር የለም። እሷንማ ሳታገኛት ምናምን ብለው እዚህ ድረስ አመጡኝ። አንቺን ለማግኘት መጣ። ደህና ነሽ እልኝ ሁሉ ሰላም። ዛሬ እንዴት ገጥጣለሽ ወደዚህ? አይ እንግዲህ ሚስቱ ብትታመም እኔ ለማገዝ መጣሁ። ሁሌ እንዳገዝሽ ትናንት ባለፈው ብቻ ነው ሳታግዥኝ። ምን ተፈናጥሽ? አንተስ ብር ብለህ አይደል እንዴ ትታኝ በየ እንዲህ ብል እኮ የለህም ብር በረሩ ሁሉ ይመስገን ምን አዲስ ነገር አለ ያው እንግዲህ ተመጥቼ ነው እንጂ ምን አዲስ ነገር ይሆናል እያልሽ ነው እዚህ ዋ ምን ፋላለሁ ማገዝ ነው እንጂ ይቺ ተያ ሁሌ እዚህ ስመጣ ማወራት ናት እቺ እቺ ስለ ነገርኳት አሃ ምን ብለሽ ነገርሻት አንድ እንደው መልኩም ልቡም ያማረ ልጅ እያጫወትኳት ነበር። ምን አለችሽ? እሺ እኔንም እኔ ታየሰደኛ ልጅ ልበላብሽ። ምንድን ነው የምትበላው? ሳር ሳር ነው። ወይኔ ቦታው ደስ ይላል። በጣም በጣም ደስ ይላል። አዎ ይሄ ደግሞ እናንተ ካላችሁበት የበለጠ ደግሞ ጭር ያለ ነው ይሄኛው። አይ አዋው ልክ ነው። ራቅ ራቅ ያለ ነው። እዚህ ብዙም ሰው የለም። እኔ ግን እባክህ ለውሀይቱን ለመቅዳት ይቀርበኛል። ይቺ ከብት ግን ታምራለች። እናሳ እራሷ የተኳለች ነው የምትመስለው። ከብትም ታውቃለህ? እናቷ ናት። እናት ናት አባት ነው? ይሄ ምንድን ምንድነው? እዋ አባትማ እንዲህ አይነት አባት አለ? አልለይም። እንደ አንተ ምን እለያለሁ? የምንም ከምኑ ላይ ለየዋለሁ? እዋ በሬና ላም ጥጃ መለየት አቅቶ። አይ እሱም አለ ለካ ማ በዛ አይነት ፍየልና በግ አታውቅም። መብላት ብቻ። አረ ፍየልና በግ ሲያውዛም ስላለ ትለያለች። ፍየልና በጉማ ጠፍቶ ጉድ ነው። አሃ፣ እዚህ ጋር ትቀመጣለህ። አልቀመጥም። የሆነ ነገር ለአውጋሽ እኮ ነው የመጣሁት። ምንድን ነው የምታወገኝ? ቁጭ በላ፣ በኋላ አምጣልህ ተመልሰህ እቃ ትገዛለህ ዛሬ። አይ ዛሬ ስቃ አልገዛም? አረ ጨረስሽ። ዛሬ ሌላ ነው። ምንድነው ንገረኝ። ምን ብዬ ልንገርሽ እህቴዋ አሃ ችግር አለ እንዴ ችግርማ የለም እንግዲያ ሰው አብሮም ቆይቶ ሞት ይለያዩ የለ ሞትም ይለያዩዋል። አብሮ መቆየት እስከተወሰነልን ጊዜ ነው ስለዚህ ፀሐይዋ እኔ እኔ ልሄድ ነው ወደ አዲስ አበባ። አዎ፣ አትቆይም? አው ስራ አለብኝ እና ትንሽ ጊዜ ቆይተ ተጫውታ ማትሄድ ዋ እኔም ባሌ ደስ ይለኝ ነበር ካንቺ ባልልኝ፣ ግን ምንም ማድረግ አልችልም። ይቆይተህ ማት። መሄድ አለብኝ። ምን አለ እንዲሁ እንዲህ የሚያስቸኩል ነገር ብዙ ቆየሁ ፀሐይዋ። እዚህም የቆየሁት አንቺን ስላገኘ ስለነበረ ነው። ምንም ማድረግ አልችልም። ትናፍቅኛለሽ። ነይ ስንብት። አልሄድም። እንዲሁ ትንሽ ቆይተህ ትሄዳለህ። ካሰብኩበት ቀን በላይ ነው የቆየሁት። ጣይላ ልሂድ። ነቀፍ አልቆይም አልክ። አው ይሄዳለሁ። ምን አለ ተይ ቤተሰቦች ያሉ ይጠብቁኛል። ስራም አልጨረስኩት ያልጨረስኩት ስራ አለ። አትቆይም? የጉን፣ እሽ። ሰላም ግባ። ተጠንቀቅ፣ ደግሞ መንገዱን። እሽ። ያናሁን ጠንበለሌ ፀሐይዋ፣ ራስን ጠብቅ በል። እሺ ፀሐይዋ፣ አንቺን ብዙ አትልከሚ